የዛሬው ደግሞ እኔንም እናንተንም ሊያስገርም የሚችል የሆነ ነገር ነው ምነግራችሁ። በሶሻል ሚዲያ የተነሳ ወይም ሶሻል ሚዲያ ላይ ባለትዳሮችን በመመልከታችን የተነሳ ትዳሬ በጣም አደጋ ላይ ነው በማለት አንዱ ወንድሜ ደውሎ ይነግረኛል። ሰላም አለይኩም ረመቱላ ወበረካቱ። ውድ የሰያ ቤተሰቦች ያላችሁት ሰያ ቲዩብ ላይ ነው። ይህን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉት። እንዲሁም እንደዚህ ጠቃሚ የሆኑ ቪዲዮዎችን በየጊዜው ስንለቅ ላይክ በማድረግ ቪዲዮችን እስከ መጨረሻ ድረስ እንድትከታተሉ ና ለሌሎች ወዳጆቻችሁም ሼር እንድታደርጉ ለማድረጉ ጠይቃቸዋለሁ። የዛሬው ታሪክ አንዱ ጓደኛዬ ደወለና እንዲህ ይለኛል፣ ሚገርምህ ሰያ በጣም ብዙ ነገሮችን ትናገራለህ፣ ብዙ ምክሮችንም ታስተላልፋለህ። ካንተ የሚጠበቀው ለሰዎች ጠቃሚ ነው ብለህ የምታስበውን ነገር ማስተላለፍ ነው። ከዛ በኋላ ሰዎች ይጠቀሙበት አይጠቀሙበት ችግር የለውም በማለት በመናገር ሀሳቡን እንዲህ በማለት ወደ ታሪኩ ይገባል። እኔ ዛሬ የምነግርህ የሚገርምና በጣም የሚያስገርምህ ነገር ነው። እኔ ትዳሬ በጣም ጫፍ ላይ ነው ያለው፣ ልንፋታ ዛሬ ነገ እያልንን ያለ ነው። ምክንያቱ ደግሞ በሶሻል ሚዲያ ያሉ የትዳር ሁኔታዎች ናቸው በማለት ማለት ይነግረኛል። በሶሻል ሚዲያ ላይ በሚገርምህ ብዙ ሰዎች ትዳርን አስመስለው እየኖሩት እንደሆነና በጣም አጣፍጠውት ሶሻል ሚዲያ ላይ ያሳዩናል። እነዚህም ታዲያ ሚስቴ በመመልከት ሁልጊዜ እንደዛ አይነት ህይወት እንዲኖራት ትፈልጋለች። ሁሌ ትጨቃጨቀኛለች። አያቸው እንትናና እንትና ትዳራቸው እንዴት እንደሚያስቀና እንዴት እንደሚዋደዱ ሰርፕራይዝ ስታረገው ሰርፕራይዝ ሲያደርጋት ምናምን እያለች ሁልጊዜ ትጨቀጭቀኛለች። እኔ በቃ የሆነ ሰዓት በጣም ስልችት ሲለኝ ዋይፋዩንም አቋረጥኩባት። ከዋይፋይ አልፋ አሁን በዳታ ተጠቀመች ነው ያለችው። ሱስ ይዟታል። ያ ሱሷ ደግሞ በሶሻል ሚዲያ ላይ ያሉ በስክሪፕት የተጻፉ የተመካከሯቸው የትዳር ሕይወቶችን በመመልከት ላይ ብቻ የተመሰረተ ሱስ ነው። ያ ደግሞ የኛ ትክክለኛ ሪል የሆነው አሁን ላይ የኖርንበት ያለነውን የትዳር ሕይወት ሊያፈርስብን ነው በማለት ይነግረኛል። ይህ ወንድማችን በግልጽ ተናገረው እንጂ በጣም ብዙ ቤት ውስጥ ያንኳኳ ጉዳይ ነው። ይህ ጉዳይ ብዙ ሰዎች ውስጣቸው እየደማ ዝም ያሉትና ብዙዎች ደግሞ ሚስቶቻቸው ለባሎቻቸው ሳይናገሩት የቀሩት እንዲሁም ባሎች ደግሞ ለሚስቶቻቸው ሳይናገሩት የቀሩት ጉዳይ ነው። ይህ ጉዳይ የሚገርማችሁ በጣም ብዙ ቦታ ላይ እንደዚህ አይነት የማስመሰል ህይወት አለ። ያ የማስመሰል ህይወት ደግሞ ፊት ለፊት ሶሻል ሚዲያ ላይ ሰዎች እንዲመለከቷቸው የማድረግ እና እንዲሁም በስክሪፕት ተጽፎ መጨረሻ ላይ ይህንን ቢሆን ይህንን ይመስላል የሚል አይነት ግምጋሚ ተሰጥቶት ሚዲያ ላይ ተለቆ ሰዎች በጣም ተመልክተዋቸው እና ብዙ ቪው አግኝቶ ክፍያውን ለማግኘት የሚጣር ጥረት እንደሆነ ልታውቁት ይገባል። ያንን እየተመለከታችሁ እህቶች፣ ያንን እየተመለከታችሁ ወንድሞች፣ ህይወታችን በዛ መልኩ መሄድ አለበት እያላችሁ የምትታገ ከሆነ ፈጽሞ እንደዛ ሊሆን አይችልም። ህይወት ስክሪፕት አይደለም። ህይወት የምትኖሩት ነው። ህይወት ማለት አንተ ውስጥ ላይ ያለውን የምታንፀባርቅበት ነው። ህይወት ማለት አንቺ ውስጥሽ ላይ ያለውን የምታንጸባርቂበት ነገር ነው። ስለዚህ ሶሻል ሚዲያ ላይ ያሉት የትዳር ህይወቶች በጠቅላላ ከስክሪፕት የዘለሉ አይደሉም ብዬ ነው ዛሬ ልነግራችሁ የመጣሁት። ስክሪፕት ደግሞ መጨረሻውና አላማው ሰዎች ትኩረትን እንዲሳቡበትና እንዲሁም ቪው አግኝቶ ክፍያ እንዲገኝበት ወይም ዝና እንዲገኝበት የታቀደለት የታለመ ጉዳይ እንጂ ሌላ ነገር አይደለም። የመኪና ቁልፍ ይዞ ሰርፕራይዝ ሲያደርጋት፣ እንዲሁም እሷ ደግሞ ፕራንክ ስታደርገው ቤት ላይ እንዲሁም ልጆቻቸው የሚያሳድጉበት መንገድ የተለየ ሆኖ ስትመለከቱ ምናምን እያንዳንዱ ነገር ሪል እንዳልሆነ ልታውቁ ይገባል። ወንድም እህቶች አሁን ያላችሁበት ህይወት ሪል ነው። በቃ ትክክለኛ ነው። ማስመሰል የሚባል የሌለበት ነው። አንተ ትክክለኛ ባህሪህን የምታሳይበት፣ እሷም ትክክለኛ ባህሪዋን የምታሳይበት። እንዲሁም ቪዲዮ ላይ የምትመለከቱት አስር ደቂቃ ወይም አምስት ደቂቃ ነው ሊሆን የሚችለው ህይወት አስር ደቂቃ አይደለችም ህይወት ሌሊትም ቀንም ሲደራረብና ሲፈራረቅ የሚሰለች ሊሆን ይችላል። ለዚህም ነው በትዳር ውስጥ ሁል ጊዜ የማነሳው ነጥብ አለ። በትዳር ውስጥ ፍቅር ብቻውን ምንም አይሰራም እያልኩ እናገራለሁ። ምክንያቱም መቻቻል አለ ያስፈልጋል። መቻቻል ለምን ይጠቅማል ከተባለ በየዕለቱ ተደጋጋሚ ነገሮች ስለሚፈጠሩ ማለት ነው። በየዕለቱ አዳዲስ ነገሮች እንዲፈጠሩ ካለመፈለገ አይደለም፣ አዳዲስ ነገሮች የማይፈጠሩት መሆን ስላለበት ነው። በቃ ሀበሻ ኢትዮጵያ ውስጥ በሚኖር ሰዓት ተመሳሳይ የሆነ ህይወትን ሊኖር ይችላል። እንዲሁም ፈረንጅ ደግሞ አሜሪካ ላይ በሚኖር ሰዓት ተመሳሳይ የሆነ ህይወትን ሊኖር ይችላል። ሁሉም ሰው የሚያንጸባርቀው አካባቢው ላይ ባለው ነገር ነው። ስለዚህ አልፈን የምናየው ነገር አልፈን የምናስበውን ነገር ለማድረግ መጣር አያስፈልገንም፣ መታገል አያስፈልገንም። እርግጥ ነው በትንሽ ነገር መብቃቃት አላህ ስብሐነወተዓላ የሚወደው ጉዳይ ነው። በትንሽ ነገር መደሰትም አላህ የወደው ጉዳይ ነው። አንተ በትንሽ ነገር እሷን ማስደሰትህ አላህ የወደው ነገር ነው። እንዲሁም እሷም አንተን ለማስደሰት መሞከሯ የሚወደው ጉዳይ ነው። ግን ሚዲያ ላይ የምንመለከታቸው መለከታቸው በየዕለቱ አዳዲስ ነገሮችን እያያዙ የሚመጡላችሁ ይሄ ሪል አይደለም። መጨረሻ ላይ ሲጣሉ ታያቸዋላችሁ። መጨረሻ ላይ ሳይግባቡ ሲቀሩ ታያቸዋላችሁ። ያልተግባቡት እንደውም በትዳር ውስጥ ሆኖ ሳይሆን ከትዳር ውጪ ወይም ደግሞ ከጽሁፉ ውጪ ያለ ጣጣ ሲመጣባቸው፣ የብር ክፍፍል ሲመጣ፣ እንዲሁም የዝና ጉዳይ ሲመጣ፣ እንዲሁም የተሻለ ሀሳብ ይዞ ሌላ ሰው ሲመጣ ይለያያሉ። ሌላ ሰው ጋር ደግሞ መስራት ይጀምራሉ ማለት ነው። ስለዚህ እውነት እየመሰላችሁ አትመልከቱ። ሁሉንም ነገር የምትመለከቱትን ነገር ማስተዋል ያስፈልጋቸዋል በአሁኑ ሰዓት ሚዲያ ላይ የሚታዩ ነገሮች ሁሉ እውነት ናቸው ማለት አይደለም ከነሱ ውስጥ ምናልባት አስር ፐርሰንት ነው እውነት ሊኖር የሚችለው ስለዚህ ከዛ ውጭ ያለው ዘጠና ፐርሰንቱ እኛን መሸወጃ ነው የእኛን ሀሳብ መሰብሰቢያ ነው የእኛን ልብ መቆጣጠሪያ ነው እንዲሁም እኛ ቪው ልናስገኝላቸው የምንችለውን ነገር እንዲጠቀሙበት ማስደረጊያ እንጂ ከዛ ያለፈ ነገር የለም ለምሳሌ ሲከባበሩ በሚዲያ ላይ ከተመለከታችሁ ሚዲያ አይደለም ይሄን የጀመረው ረሱል ሰለላሁ ሰለላሁ ዐለይሂ ወሰለም ናቸው ይሄን የጀመሩት። ሚስት ባሏን ማክበር እንዳለባት፣ ባል ሚስትን ማዘን እንዳለበት፣ እንዲሁም ማክበርና እንዲሁም መንከባከብ እንዳለበት በሐዲስ በግልጽ ነግረውናል። ከዚህም አልፎ አንድ ጉርሻ እንኳን በሚስት አፍ ላይ የምታስቀምጣት ሰደቃ ነው በማለት ረሱላህ ሰለላሁ ዐለይሂ ይናገራሉ፣ በግልጽ ማለት ነው። ከዚህም ውጪ ብዙ ትምህርቶችን በእስልምና ተምረናቸዋል። እነዛን ላይፎች መኖር የምትፈልጉ ከሆነ ወደ ዕውቀት ነው መመለስ ያለባችሁ። ወደዚህ ወደ ድራማው አይደለም መመለስ ያለባችሁ። ድራማው እንደ ድራማ ነው ሊቀር የሚችለው እናንተ ግን ሪል የሆነ ላይፍ እየኖራችሁ ስለሆነ በምትችሏት ነገር ማስደሰት ትችላላችሁ። ቤተሰቦቻችሁን ማስደሰት የምትችሉት ከፍተኛ ነገርን በማለምና በማሰብ አይደለም። ምኞት አያልቅም። ምኞት ገደብ የሌለው ጉዳይ ነው። ህይወት ግን የሚያልቅ ነው፣ ገደብ ያለው ጉዳይ ነው። እስከ መቼ እንደምንኖር አናውቅም። አላህ የሰጠን ርዚቅ ምን ያክል እንደሆነ ባናውቅም ነገር ግን የተገደበልን ነው። በሚዲያ ላይ የምንመለከተው ዛሬ ሲያጎርሳት ወይም ስታጎርሰው ተመልክተን ያንን ስንተገብር ነገ ነገ ወዲያ ደግሞ የመኪና ቁልፍ ሲሰጣት ወይም ወይም ስትሰጠው እንመለከታለን። ከአቅማችን በላይ የሆነ ነገር ይፈጠራል ማለት ነው። የቤት ቁልፍ ሲሰጣት እንመለከት ይሆናል። ከዛም ውጪ ደግሞ ውጭ አገር ወስዶ በሚሊየን ገንዘብን አፍስሶ ሲያስደስታት ልንመለከት እንችላለን። ያን ሁሉ ማድረግ እንዴት እንችላለን? አንችልም። ስለዚህ እንደ ቤታችን መኖር እንድንችል ወደ ቤታችን ነው መመለስ ያለብን። ቤታችን ውስጥ ያለውን የምንችለውና የማንችለውን ነገር በግልጽ ማወቅ ይኖርብናል። ለዚህ እስልምና ሰፊ የሆነ ትምህርትን ሰጥቶናል ማለት ነው። ለድሃውም፣ ለሀብታሙም፣ ለትንሹም ለትልቁም ለሴቱም ለወንዱም ለሁሉም ሰዎች መፍትሄ ይሆናል ብሎ ያሰበውን እስልምና በግልጽ አስቀምጦልናል ማለት ነው። ስለዚህ ትኩረት ማድረግ ያለብን ባለን ነገር መብቃቃትና ባለን ነገር ደስታን መፍጠር እየቻልን ከፍተኛ ነገርን በማለም ሌላ ህይወት ውስጥ እንድንኖር መሆን የለብንም ማለት ነው። አንቺ ይህን ተከታታይ ቪዲዮ የምትመለከች እህቴ ሆይ እንደዛ አይነት ህይወት እንዲኖርሽ ነው የምትፈልጊው? ፈጽሞ አይኖርሽም፣ መቼም አይኖርሽም። ማንም ወንድ ደግሞ እንደዛ ሊያደርግልሽ አይችልም። አይደለም ሌላውን ተይውና እዛው ላይ የራሱ የሚሰራው አክተር አንቺ ቢያገባሽ ፈጽመው እንደማያደርገው ነው ልነግርሽ የምፈልገው። ምክንያቱም እሱ የተጻፈለትን አንብቦ ነው የተገበረው እዛ ቦታ ላይ ቀረጻ ላይ ሲሆን፣ ከካሜራ ጀርባ ሲሆን ነው ይሄን ያደረገው። አንቺ የሚመስልሽ ግን ሙሉ ህይወቱ እንደዛ ነው የሚመስልሽ። አበጣጥሮ ሲመጣ ውብ ሆኖ ሲመጣ ተኳኩሎ ሲመጣ እንዲሁም ቦታ መርጦ ሲመጣና እንዲሁም እሷ የምትደሰትበትን መንገድ ፈጥረውና እሷ እንድትደሰት አሰልጥነዋት ሁሉ ነገር ተዘጋጅቶ ሲመጡ እውነት እየመሰለሽ አንቺ የምትዋል ከሆንሽ ባልሽን ታጭዋለሽ። እስከመጨረሻም ደግሞ ባል የሚባል ነገር አይኖርሽም። እንደዛ አይነት ባል ስትፈልጊ ትኖርያለሽ። ብቸኛ ሆነሽ ትቀሪያለሽ። ደስታሽን በገዛ እጅሽ አሳልፈሽ ለሌሎች ትሰጫለሽ ማለት ነው። ስለዚህ የመጀመሪያው ምክሬ እንደዚህ አይነት ሙሰልሰላቶችን መተው ይኖርብሻል። አራግፈሽ መራቅ ይኖርብሻል። ቁርአንና ሐዲስን ተማሪ። እስልምና ውስጥ ደስታ መፍጠር የሚቻልባቸው ነጥቦች ሰፊ ናቸው። ስለዚህ ቁርአንና ሐዲስን መማር ይኖርብሻል። ሁለተኛ ደግሞ ደስታን ለመፍጠር ቀላል የሆነው መንገድ አንቺ ያለሽበትን ህይወት ማወቅ መቻል ነው። በቃ ደሃም ከሆንሽ በድህነትሽ ደስታን ፍጠሪ። ሀብታም ከሆንሽ በሀብትሽ ደስታን ፍጠሪ። ትችያለሽ፣ ታገኘዋለሽ ደግሞ አንቺ አቅም ጋር ሊሄድ የሚችለውን ነገር ብቻ። አላህ በሰጠሽ አእምሮች ተጠቅመሽ ደስታን መፍጠር ትችያለሽ ማለት ነው። በሶስተኛ ደረጃ ደግሞ ትዳር ትልቁ የህይወታችን ደስታ ነው፣ ብቸኛ የሆነ ደስታ ነው። በትዳር የተነሳ ብዙ እህቶችሽ ተቸግረው ሁለተኛ አግቡን፣ ሶስተኛ አግቡን፣ አራተኛ አግቡን እያሉ ሲለምኑ ብታያቸው ኖሮ ትዳር ብቻውን ደስታ እንደሚያመጣ ታስቢያለሽ ማለት ነው። ስለዚህ ትዳር ላይ አላህ ሱብሐነሁ ወተዓላ መወፈቁ ራሱ ለአንቺ ትልቅ የሆነ ጸጋ ስለሆነ ትዳሩ ብቻውን ራሱ ደስታ ሊያመጣልሽ ይችላል። በትንሽ ነገር መደሰት ያልቻለ ብዙ ነገር ቢመጣለት አይደሰትም። መጀመሪያ ትዳር መቶልሽ ያልተደሰች ሴት አንቺ ምንም ያክል ህይወት ትርፍ ቢሆንልሽና ቢትረፈረፍልሽ ደስተኛ አትሆኚም። የባሰ ጭንቀታም ነው የምትሆኚው። ስለዚህ ባለሽ ነገር መደሰትን መልመድ ይኖርብሻል። አንተም እንደዛው።